ሰላም ጤና ይስጥልን፣ ውድ የካፒታል ጋዜጣ ቤተሰቦቻችን፣ በሳምንቱ የተከሰቱ አነጋጋሪ የቢዝነስ ና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል ከሰሜኑ ጦርነት ጋር ተያይዞ በኢንዱስትሪ ፓርኮች ውስጥ የነበሩ ኩባንያዎች ከሀገሪቱ ለቀው ለመውጣት ሲያስቡ መንግስት በበኩሉ ድርድር ጀምሯል። ይህም በተመለከተ ዝርዝር መረጃ ይዘናል። በሌላ በኩል በኢትዮጵያ ስራ ለማግኘት ከችሎታ ይልቅ ዝምድና ከፍተኛ አስተዋጽኦ መኖሩን አንድ ጥናት አጋልጧል። እንዲሁም ደግሞ ይባቶሎ ከባንኮች ጋር ወሳኙን ድርድር በይፋ ጀመር የሚሉትን ጨምሮ ሌሎች ጥንቅሮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። አድርጎ እያለን ወደ ቀዳሚውን መረጃችን አመራን። አብራችን ሁኑም ኢባቶሎ ከባንኮች ጋር በአገልግሎት ክፍያ ላይ ወሳኙን ድርድር እያደረገ ነው ተብሏል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ኢባቶሎ ከፋይናንስ ተቋማት ጋር የጋራ ጥቅም በሚያስገኝ የአገልግሎት ክፍያ ስምምነት ዙሪያ ድርድር እያካሄደ መሆኑን አሳውቋል። ድርጅቱ ቀደም ሲል ባንኮች የሚጠይቁትን ክፍያ ከመጠን በላይ ከፍተኛ ነው ሲል ተችቷል። በመንግስት ባለቤትነት የሚተዳደረው ይህ የባህር ትራንስፖርት ድርጅት ባንኮች የሚቀንሱት ከፍተኛ የአገልግሎት ክፍያ ገቢውን አሉታዊ በሆነ መልኩ የጎዳው መሆኑን በመግለጽ ለዓለም አቀፍ የገንዘብ ዝውውሮች የሚጠይቀውን ኮሚሽንና የአገልግሎት ክፍያ እንዲቀንሱ ጠይቋል። ይሁን እንጂ የፋይናንስ ተቋማቱ በበኩላቸው ኢትዮጵያ ውስጥ ያለውን ከፍተኛ የውጭ ንግድ የሚቆጣጠረውም የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ ባንኮች የውጭ ምንዛሬን ለማመንጨት የሚያወጡትን ወጪ በበቂ ሁኔታ ከግምት ውስጥ አላስገባም ሲሉ ቅሬታቸውን ገልጸዋል። አንዳንድ ባንኮች ድርጅቱ ስጋቶቹን በጠቅላላ ከማቅረብ ይልቅ ከፍተኛ ክፍያ ከሚያስከፍ ፍሉ የተወሰኑ ተቋማት ጋር መነጋገር እንዳለበት መክረዋል። ይህ ጉዳይ በቅርቡ የባንክ ፕሬዚዳንቶች በተገኙበት የባንኮች ማህበር ስብሰባ ላይ የተወያየም ሲሆን ተሰብሳቢዎቹ ለኢባቶሎ ተቀባይነት ያለው መፍትሄ ለመድረስ ተጨማሪ ድርድር ማድረግ አስፈላጊ መሆኑን አጽኖ ሰጥተዋል። ከሳምንታት በፊት የባንክ ከፍተኛ አመራሮች ለካፒታል እንደገለጹት ኢባቶሎ ሁሉም አጋር ባንኮች በአንድነት መፈረጁ ደስተኛ ለመሆናቸውንና የጋራ መፍትሄ ለመፈለግ ገንቢ ውይይት አስፈላጊ እንደሆነም ተናግሯል። በምላሹ ባጥሎ ብዙ ባንኮች ያቀረቡትን የክፍያ አወቃቀር የተቀበሉ ቢሆንም ተጨማሪ ድርድር ለማድረግ ፍላጎት ካላቸው ጋር ለመወያየት ዝግጁ መሆኑን አሳውቋል። ወደ ቀጣይ መረጃችን አቀና በመቀለ ኢንዱስትሪ ፓርክ የነበሩ ባለ ሀብቶች ማሽኖቻቸውን ለማንቀሳቀስ ጥያቄ ሲያቀርቡ መንግስት በበኩሉ ግን ድርድር እያካሄደ መሆኑን ገልጿል በሰሜኑ ጦርነት ሳቢያ በመቀለ ኢንዱስትሪ ፓርክ ውስጥ የነበሩ ባለ ሀብቶች ማሽኖቻቸውን ወደ ሌላ ሀገር ለመውሰድ ማቀዳቸውን የተገለጸው መንግስት ይህን ቅድ ለማስቀረት ከባለ ሀብቶች ጋር ድርድር እያደረገ መሆኑ ከሰሞኑን ገልጿል የኢንዱስትሪ ፓርኮች ልማት ኮርፖሬሽን አይፒዲሲ ለህዝብ ተወካዮች ምክር ቤት ባቀረበው የዘጠኝ ወራት ሪፖርት ላይ እንደተገለጸው በሰሜኑ አካባቢ በተለይም በመቐለ ኢንዱስትሪ ፓርክ የጸጥታ ችግር በመኖሩ ምክንያት ኩባንያዎቹም ከፓርኩ ለቀው ለመውጣት ጥያቄ እያቀረቡ ሆነው ብሏል። የኮርፖሬሽኑ ኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚት እብራሂም እንደተናገሩት ባለሀብቶቹ ማሽኖቻቸውን ወደ ውጭ ለመላክ ፍላጎት አላቸው። ኮርፖሬሽኑ በበኩሉ ማሽኖቹ በሀገር ውስጥ በሚገኙ ሌሎች እንዳዋሳና ቦሌ ለሚባሉ ኢንዱስትሪ ፓርኮች ላይ እንዲዘዋወሩ ሀሳብ በማቅረብ ከኩባንያዎች ጋርም እየተነጋገረ መሆኑን ጠቁሟል። በተጨማሪም የመቀለና የጅማ ኢንዱስትሪ ፓርኮች ቦታ መረጣም በጥናት ላይ ተመስርቶ ሳይሆን በፖለቲካ አመራሮች መመሪያ የተሰጠ መሆኑን በሪፖርቱ ተጠቁሟል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍሳ ታገሱ በበኩላቸው ጦርነቱ በሰሜኑ አካባቢ በሚገኙ ሌሎች ኢንዱስትሪ ፓርኮች ላይም ተጽዕኖ ማሳደሩን ገልጿል። ቀደም ሲል ከሀገር የሸሹ የውጭ ባለሀብቶች ለመመለስ የተደረገው ጥረት እንዳልተሳካም ተናግረዋል። ይሁን እንጂ በአሁኑ ወቅት በመቀለና በሌሎች ፓርኮች ስራቸውን ዳግም ለመጀመር የማይፈልጉ ባለሀብቶችን ለማሳመን የተለያዩ ማበረታዎች ሰዎች እየተሰጡ መሆኑን ጠቁመዋል። ባለፈው ዘጠኝ ወራት ከኢንዱስትሪ ፓርኮች ወደ ውጭ በመላክ 83 ሚሊዮን ዶላር ገቢ የተገኘም ሲሆን ኢንዱስትሪ ሼዶችን በባለሀብቶች የመያዝ ምጣኔ 87 በመቶ ደርሷል ተብሏል። ወደ ቀጣይ መረጃችን አቀናም። የቡና ላኪዎች መነሻ ካፒታል በ900% እንዲጨምር ያደርጋል የተባለው ረቂቅ መመሪያ መዘጋጀቱ ተሰምቷል። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠየቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራትም ደግሞ በተመሳሳይ መልኩ ጭማሪ የተደረገበት ረቂቅ መመሪያ አውጥቷል። በዚህ ረቂቅ መሰረት የግል የቡና ላኪዎች ከዚህ ቀደም የሚጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ ታቅዷል። በተጨማሪም አመልካቾች የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃም ማቅረብ ይኖርባቸዋል። በተመሳሳይ ሁኔታ ለአክሲዮን ማህበራት እና ኃላፊነቱ የተወሰነ የግል ማህበራት የሚፈለገም ዝቅተኛው የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበም ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋል ይላል። ሚኒስትሩ ይህን ያደረገበት ዋነኛ ምክንያት በ2012 የወጣው መመሪያም የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫ በመጠቀም የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነ ገልጿል። የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር የተሰኘው ይህ ረቂቅ መመሪያም ከግንቦት 4 2017 ዓ.ም ተመራ ጀምሮ ለተከታታይ 15 ቀናት በሁሉም ባለድርሻ አካላት ተገምግሞ አስተያየት ከተሰጠበት በኋላም በተካተተው ሀሳብ መሰረት ተግባራዊ እንደሚደረግ ካፒታል ለመረዳት ችሏል። ወደ መጨረሻው መረጃችን አቀናን። በኢትዮጵያ የስራ ገበያ ቅድሚያ የሚሰጠው ትውውቅን መሰረት ያደረገ እንጂ በችሎታ አይደለም ሲል አንድ ጥናት አመለክተዋል። አዲስ የወጣው ይህ ጥናት በኢትዮጵያ የስራ ገበያ ውስጥ የስራ እድል ለማግኘት ከእውቀትና ችሎታ ይልቅ በማህበረሰቡ ተወዳጅነት፣ ወዳጅነት ወይ ደግሞ ዝምድና መኖር ወሳኝ ሚና እንደሚጫወት አረጋግጧል። በዓለም አቀፍ የእድገት ማዕከል የተካሄደው ይህ ጥናት በአገሪቱ የቅጥር ሂደት ላይ ያተኮረም ሲሆን በማህበራዊ ግንኙነቶች በስራ ምልመላ ላይ ከፍተኛ ተጽዕኖ እንደሚያሳድሩ አረጋግጧል። ተሰጥቷል የአይጂሲ ከፍተኛ ኢኮኖሚ ባለሙያ የሆኑት ቴድሮስ መኮንን እንደገለጹት ይህ አስማሚያ ብቁ የሆነ ሰራተኞችን ከስራ ገበያው እንዲገለሉ በማድረግ ለምርታማነት መቀነስ አስተዋጽኦ ያደርጋል። ጥናቱ አክሎ የስራ ፈላጊዎች የራሳቸውን ጥንካሬና አሰሪዎች የሚፈልጉትን ችሎታ በትክክል አለማወቃቸውን አመላክቷል። የስራ ፈላጊዎች የቴክኒክ ችሎታ እና ብልሃትን ሲመርጡ፣ አሰሪዎች ግን ታማኝነት፣ የቡድን ስራናም የግንኙነት ችሎታን የመሳሰሉም ባህሪያትን እንደሚመርጡ ጥናቱ አሳይቷል። በተጨማሪም በገ ሰሜናዊያ ውስጥ የቴክኖሎጂ ክህሎቶችና ትምህርት ከፍተኛ ፍላጎት ቢኖርም የትምህርት ስርዓቱ በዋነኝነት የሂሳብ ባለሙያዎችን ብቻ እንደሚያመርቱ ነው ጥናቱ ያመላከተው። እነዚህ ችግሮች ለመፍታት አይጂሲኢ የሰራተኛ ገበያ መረጃ ስርዓት እንዲቋቋምና የአሰሪዎችን ፍላጎት ለማሟላት የክህሎት ምዘና ዘዴ እንዲዘጋጅ ጥሪ አቅርቧል። ይህ እርምጃ በአሰሪዎችና በስራ ፈላጊዎች መካከል ያለውን የመረጃ ክፍተት በመዝጋት የተሻለ የቅጥር ሂደት እንዲኖር ያግዛል ነው የሚለው። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁት ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።